የዓለም የሙቀት መጠን በ19ኛው ክፍለ ዘመን ከነበረበት አሁን ላይ በ1.2 ዲግሪ ሴልሺየስ ጨምሯል። ወደ አየር ንብረት የሚለቀቀው የካርበን ዳይዮክሳይድ መጠንም በ50 በመቶ ከፍ እንዳለ መረጃዎች ይጠቁማሉ። ለዚህ ደግሞ መንስኤው የሰው ልጅ ነው። ሰዎች ፋብሪካዎችን ለማንቀሳቀስ ለትራንስፖርት አገልግሎት፣ ለቤት ውስጥና ለሌሎችም ስራዎች የሚጠቀሙባቸው እንደ ነዳጅ፣ የድንጋይ ከሰልና ከሰልን የመሳሰሉ ግብአቶች የሚለቁት ጭስ ወይም ግሪንሃውስ ጋዝ የምድር የሙቀት መጠን እንዲጨምር ያደርጋል። ነገሮች በዚሁ የሚቀጥሉ ከሆነ በሃያ አንደኛው ክፍለ ዘመን መገባደጃ የዓለም ሙቀት ወደ ሁለት ዲግሪ ሴልሺየስ ከፍ ሊል ይችላል ይላሉ መረጃዎች። በዚህ ደግሞ ዋነኛ ተጎጂ አፍሪካ ናት። ለአየር ንብረት ለውጥ ዋነኛ መንስኤ በሆነው የበካይ ጋዝ ልቀት አፍሪካ ያላት ድርሻ ከአራት በመቶ ያልበለጠ ቢሆንም አህጉሪቱ የችግሩ ቀዳሚ ገፈት ቀማሽ ሆናለች። ለዚህ ማሳያ የሚሆነው ደግሞ በአፍሪካ አህጉር ባለፉት 50 ዓመታት ከ1700 በላይ የተለያዩ አይነት የተፈጥሮ አደጋዎች መከሰታቸው ነው። ድርቅ፣ ጎርፍና አውሎ ነፋስ በተደጋጋሚ የተከሰቱ አደጋዎች ሲሆኑ፣ በጎርፍ ምክንያት በአህጉሪቱ ከ20 ሺህ በላይ ሰዎች ሕይወታቸውን አጥተዋል። በአጠቃላይ ከደረሱ ተፈጥሯዊ አደጋዎች ውስጥ ከ730 ሺህ በላይ የሚሆኑ አፍሪካውያን ሕይወት አልፏል። በአፍሪካ ከተፈጥሮ አደጋ ጋር በተያያዘ ከተከሰቱ ሕልፈቶች 70 በመቶ የሚሆኑት የተከሰቱት በድሃ ሀገራት ውስጥ ነው። ከ10 ሚሊዮን በላይ እንስሳት ሞተዋል። በሀገራት ላይ ደግሞ ከ385 ቢሊዮን ዶላር በላይ የሚገመት ኪሳራ ደርሷል። በዚህ ምክንያት የአፍሪካ የጠቅላላ ምርት ወይም ጂዲፒ እድገት በየአመቱ በአማካኝ የ5 በመቶ ቅናሽ እያሳየ በመምጣት ላይ ስለመሆኑ ይነገራል። ባለፈው አመት በኬንያ ናይሮቢ በተካሄደው የአፍሪካ የአየር ንብረት ጉባኤ የተካፈሉት የኮፕ 28 ፕሬዝደንት ዶክተር ሱልጣን አልጀበር 300 ሚሊዮን አፍሪካውያን በአየር ንብረት ለውጥ ምክንያት ለረሃብ መጋለጣቸውን ተናግረዋል። ታዲያ የአፍሪካ በአየር ንብረት ለውጥ ምክንያት የሚደርስባትን ፈተና ለመቀነስ 250 ቢሊዮን ዶላር ያስፈልጋታል ቢባልም አሕጉሪቱ እስካሁን ያገኘችው ድጋፍ ግን ከ12 በመቶ አልተሻገረም። ለአየር ንብረት ለውጥ ከፍተኛውን ድርሻ የሚወስዱት እንደ አሜሪካና ቻይና ያሉ ሌሎችም ባለትላልቅ ኢኮኖሚ ሀገራት በፈረንጆቹ አቆጣጠር 2015 ላይ በፓሪስ የገቡትን ስምምነት ተግባራዊ አለማድረጋቸው ደግሞ ለዚህ እንደ ምክንያትነት ይነሳል። ይህም ቢሆን ግን እንደ ኢትዮጵያ ያሉ ሀገራት ችግሩን መቋቋም የሚያስችላቸውን ስራ እየሰሩ ይገኛሉ። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የሰራችው ስራ ለዚህ ምሳሌ የሚሆን ነው። በአህጉሪቱ እንዲህ ያሉ ተሞክሮዎችን ማስፋፋት፣ የታዳሽ ኃይል አማራጮችን ማሳደግ እና ለሚደርሱ የተፈጥሮ አደጋዎች ፈጣን ምላሽ መስጠት የሚችል አቅም መገንባት፣ ጉዳቶችን ለመቀነስ መወሰድ ያለባቸው እርምጃዎች ናቸው። ተጨማሪው ግን ለቀሪው ዓለም የተተወ የቤት ስራ ነው።